ሊቲየም ካርቦኔት የተባለ የአእምሮ ህክምና መድኃኒት መጥፋቱ ተነገረም። ለአእምሮ ህክምና የሚውለው ሊቲየም ካርቦኔት የተሰኘ መድኃኒት ከገቢያ ከጠፋ ወራት መቆጠራቸው ተገልጿል። ሁለት የስሜት ጽንፍ መዋለል ህመም ለተወሰኑ ጊዜያት ከመጠን ያለፈ ደስታ፣ ለተወሰኑ ጊዜያት ደግሞ ከፍተኛ ድባት የሚፈጥር ህመም ነው። ይህንን ህመም ለማከም ከሚረዱ መድኃኒቶች መካከል አንዱ ሊቲየም ካርቦኔት ነው። መድኃኒቱ ስሜት እንዳይዋዥቅ የሚያደርግና ከዚህ ህመም ጋር ለሚታገሉ ሰዎች ወሳኝ ሚና እንዳለው የህክምና ባለሙያዎች ያነሳሉ። ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት ሲሉት የአእምሮ ህክምና አገልግሎት ተጠቃሚዎች ማህበር ፕሬዚዳንት እሌኒ ምስጋናው መድኃኒቱ መጥፋቱን የሚገልጽ ደብዳቤ ብንጽፍም ታገሱ የሚል ምላሽ ብቻ እያገኙ መሆኑን ነግረውናል። የመድኃኒቱ መጥፋት ጊዜ ያለፈበትን መድኃኒት ለመውሰድ መገደዳቸውን ተናግረዋል። መድኃኒቱ ወደ ሀገር ውስጥ ቢገባም መድኃኒቶችን በጤና መድን ካርድ ለመግዛት የህዝብ ፋርማሲ አለመሸጡ ተግዳሮት እንደሆነባቸውና ይህም የመድኃኒቱ ዋጋ እንዲንርም አድርጎታል ብለዋል። ፕሬዚዳንቱ አክለውም የመድኃኒቱ በአፋጣኝ ግዢ ካልተፈጸመ የብዙዎች ቤተሰብ የሚበትን እንዲሁም የጤና ሁኔታን የሚያ ሰሜን አባብ ስለመሆኑም ጠቁመዋል። የአእምሮ ህክምና መድኃኒቶች በጣም አሳሳቢ ሁኔታ ላይ ናቸው ያሉት የሚገርምህ፣ በተለይ ሊቲየም ካርቦናት የሚባለው መድኃኒት ኤክስፓየር አድርጎ በሀገር ደረጃ ሌላ ዙር ባለመግባቱ ምክንያት ከፍተኛ የጤና መቃወስ አጋጥሟቸዋል። ሆስፒታላይዝድ የሆኑ አሉ፣ እስቲል ሆስፒታል የተኙ አሉ። ተመልሰው ሌላ መድኃኒት ሲቀየርላቸው በቃ ወደ ተረጋጋ ህይወት ለመመለስ ያልቻሉ በጣም ብዙ አባላቶቻችን አሉ። አሁን እንኳን ሆስፒታል ተኝተው ያሉ ማለት ነውና። እንግዲህ ለምሳሌ ሊቲየም ኤክስፓየር ካደረገ አራት አምስት ወር ሆኖታል። የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የመድኃኒት ቤት ዳይሬክተር አበራ ገላና በበኩሉ ሊቲየም ካርቦኔት የተሰኘው መድኃኒት ከጠፋ ከሰባት ወራት በላይ አስቆጥሯል ብለዋል። መድኃኒቱ ባይፖላር ወይም የስሜት መዋዠቅ ለሚያስከትል የአእምሮ ህመም የሚውል ቢሆንም ለወራት መድኃኒቱ በገበያ ውስጥ አለመኖሩን ለሀገሬ ቴሌቪዥን ገልጸዋል። የአእምሮ ህሙማን መድኃኒት በግል መድኃኒት መደብሮች ለማግኘት አለመቻሉ ፈታኝ ሆኗል ያሉት ዳይሬክተሩ በውጭ ምንዛሬ እንደ ልብ ባለመገኘቱ ማስ

ሀገሬ ቴሌቪዥንም ሊቲየም ካርቦኔት መድኃኒት ላይ ያጋጠመው የመድኃኒት እጥረት እንዴት ሊፈጠር ቻለ ሲል የኢትዮጵያ መድኃኒት አቅራቢ ድርጅትን ጠይቋል። የተቋሙ ምክትል ዋና ዳይሬክተር ዶክተር ሰለሞን ንጉሴ መድኃኒቱ ጊዜው እንዳለፈበትና ይህም ለከፍተኛ ብክነት እንደዳረገ ተናግረዋል። ኃላፊው አክለውም መድኃኒቱን የሚወስዱ ህሙማን ቁጥር አነስተኛ በመሆኑ ወደ ሀገር ውስጥ ለማስገባትም ሆነ የሀገር ውስጥ አምራቾችን እንዲያመርቱ ለመጠየቅ ከአማኑኤል አእምሮ ስፔሻላይዝድ ሆስፒታል ጋር በመነጋገር ላይ እንደሚገኙ ገልጿል። ሆኖም ግን ሊመረት የሚችል ኪሎ መጠንና ፍላጎቱ በአስር በመቶ ልዩነት መኖሩ ከፍተኛ ችግር ሆኖብናል ብለዋል። መድኃኒቱ ከጠፋ ብዙ ጊዜ አልሆነውም። የቴም ካርቦኔት ጥቂት ታማሚዎች የሚወዙ መድኃኒት ነው። ከዚህ ቀደም የተገዛ መጥቶ ከፍተኛ ብድረት ከፍተኛ ብድረት የሚደረግ ነ፣ ምክንያቱም በአንድ ጊዜ ሊገዛ የሚገባ ያለው መጠንና የታማሚዎች ቁጥር አልተመጣጠንም፣ እና አሁን ወደ ኮሚቴ ዲማንድ መግባት ያስፈልጋል፣ ውል ወደ ተገባበ ስርዓት በሚል በአማኑኤል ሆስፒታል ነው የሚጠቀመው መድኃኒቱ። ከአማኑኤል ሆስፒታል ጋር ተነጋግረን ነበር፣ አሁንም በመነጋገር ላይ ያለ ነው። ነገር ግን ምንድነው የተፈጠረው? ኤክስፓየር አድርጓ መድኃኒቱ በአንድ ጊዜ የሚፈለገው መጠንና በአንድ ጊዜ ደግሞ ሻጮች፣ አምራቾች ሊሸጡልን የሚችሉ መጠን አልተመጣጠነም። ስለዚህ እኛ በአንዴ ልንገዛ የምንችለው መጠን ይሄን ያህል ነው። ባይፖላር ወይም የስሜት መዋዠቅ ተብሎ የሚጠራው የአእምሮ ህመም አይነቱ እንደ ጽኑ ህመም የሚታይ ከመሆኑም በላይ በማህበራቸው ውስጥ የሚገኙ ህሙማን ሰባ አምስት በመቶ የሚሆኑት ሊቲየም ካርቦኔት የተባለውን መድኃኒት የሚወስዱ ናቸው ሲሉ የአእምሮ ህክምና አገልግሎት ተጠቃሚዎች ማህበር ፕሬዚዳንት እሌኒ ምስጋናው ተናግረዋል። የመድኃኒት አቅርቦቱ ለአንድ ሰውም ቢሆን መንግስት የማቅረብ ኃላፊነት አለበትም ብለዋል። ቁጥር ትንሽ ነው አይባልም። ለምን አንድ ሰው አይሆንም? መንግስት ኃላፊነት አለበት ብዬ ማም ነው። ምክንያቱም በቀላሉ መድኃኒቱን በመውሰድ የተረጋጋ ኑሮ መኖር እና አምራች ዜጋ መሆን የሚችል ግለሰብ በዚህ ምክንያት ሲሰናከል በጣም ከባድ ነው። ኢፌክቱ በጣም ከባድ ነው እና ትንሽ አይደለንም። የባይፖላር ታማሚዎች ትንሽ አይደለንም በርደኑን ስታየው ከስኪዞፍሬኒያ ቀጥሎ ያለው የባይፖላር ታማሚ ነው፣ በሀገሪቱ ላይ የሚበዛው ማለት ነው። ፕሬዚዳንቱ አክለውም ከአእምሮ ህማን ጋር ተያይዞ ያለው አመለካከት አሉታዊ መሆኑን የሚያሳይ ከመሆኑን ባሻገር አመለካከቱ ያለው በግለሰብ ደረጃ ብቻ ሳይሆን እንደ ተቋምም ነው። ይህም የአእምሮ ህሙማን የሚደረግላቸውን አናሳ እንክብካቤና ክትትል ያሳያልም ብለዋል።